የምረቃ ፕሮግራሙ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተመራቂዎች እድሜያቸውንና ጊዜያቸውን ለሀገር ግንባታ እንዲያውሉ ዛሬ ጠንክረው በመስራት ውጤታማ እንዲሆኑ ጥሪ አስተላልፈዋል። በንጽህና በታማኝነት እንድታገለግሉ አሳስባለሁ። ሁለተኛ በተሰማራችሁበት መስክ ሁላ ውጤታማ እንድትሆኑ እመኛለሁ። ዛሬ ልጆች ናችሁ፣ ወጣቶች ናችሁ። የደረሳችሁበት ደረጃ በዚህ ብቻ የሚገደብ አይደለም። ነገ መሪ ትሆናላችሁ፣ ነገ ኮሎኔል ትሆናላችሁ፣ ሻለቃ ትሆናላችሁ፣ የሀገር መሪዎች ትሆናላችሁ፣ እንዲሁም በሲቪልም መስክ ተሰማርታችሁ ሀገራችሁን በተለያየ መንገድ ትጠቅማላችሁ። ኑሮ ጀመራችሁ እንጂ አልጨረሳችሁም እና ለዚህ ሁሉ የሚያስፈልገው ሰው በተሰማራበት መስክ በተሰጠችው ስራ ታማኝ እና ውጤታማ ሆኖ ስራውን መጨረስ ይኖርበታል። የገቡትን ቃል በመጠበቅ ህብረተሰቡን ያለ አድሎ በታማኝነትና በቅንነት እንዲያገለግሉም እርዕሰ መስተዳድሩ መክረዋል። የፖሊስ አባላት ለባንዲራና ለህገ መንግስቱ ታማኝ መሆን አለባቸው ሲሉም መልእክታቸውን አስተላልፈዋል። ሁሉንም በኩልነት ማገልገል ፖሊስ ብሄር የለውም እንላለን። ፖሊስ ሃይማኖት የለውም እንላለን። ይሄ ማለት የግል ብሄር የለውም የግል ሃይማኖት የለውም ማለት አይደለም። ይሄ ማለት ፖሊስ ሁሉንም ሃይማኖቶችን ያገለግላል። ሁሉንም ብሔሮች በታማኝነት ያገለግላል። ለሙያው ለሰለጠነበት እና ቃል ለገባበት አጠቃላይ ሁኔታ ታማኝ ሆኖ ይሰራል ማለት ነው እና ከአደራ ጭምር ይህን ሶስተኛውን መልእክት እንድትይዙልኝ ነግራቸዋለሁ። አራተኛው ለባንዲራ እና ለህገ መንግስት ታማኝ መሆን። ባንዲራ ከሁላችንም በላይ ነው። ህገ መንግስት ከሁላችንም በላይ ነው። ከአዛዦችም ከመሪዎችም ከሁላችንም በላይ ነው። ስለዚህ ለሀገራችሁ ባንዲራ ለክልላችሁ ባንዲራ እንዲሁም ለሁሉም ክልሎች ባንዲራ እና ለሕገ መንግስት ታማኝ መሆን መቻል አለባቸው። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ብቁና ተወዳዳሪ የተሟላ የጸጥታ ኃይል ለአስተማማኝ ሰላም ቁልፍ መሳሪያ ነው ብለዋል። ሰልጣኞች የቀሰሙትን ፖሊሳዊ ሙያ ወደ ተግባር በመቀየር አስተማማኝ ሰላም እንዲኖር የበኩላቸውን እንዲወጡም የቢሮ ኃላፊው አቶ ተመስገን አሳስበዋል። ትልቁ በስራ ላይ በምናሳየው እንቅስቃሴ የተሻለ ስልጠናና ግንዛቤ እየወሰድን ህዝባችንን በታማኝነት በቁርጠኝነት፣ በገልጠኝነት በሙያዊ ስብና እንድናገለግል ከፍተኛ አደራ የተጣለባችሁ መሆኑን ለማስረዳት ለማሳሰብ እፈልጋለሁ። የኢትዮጵያን ብዝሃነትና ተጠቃሚነትን የማያከብሩ ኃይሎችን ሴራ ለማክሸፍ በቁርጠኝነት መንቀሳቀስ ይጠበቅብናል ያሉት ደግሞ በኦሮሚያ ክልላዊ መንግስት የፖሊስ ኮሚሽን ኮሚሽነር ጄኔራል ድርበ መኮንን ናቸው። የዛሬ ተመራቂ የማዕከላዊ ኢትዮጵያ ክልል ፖሊስ አባላት በኦሮሚያ ፖሊስ ኮሌጅ የመሰረታዊ የፖሊስ ስልጠና ስናስለጥናችሁ የሚሰማን ስሜት የጋራ የኢትዮጵያን የጸጥታ ኃይል እየገነባን ያለን መሆኑን ነው። ምክንያቱም ከዚህ ስልጠና በኋላ በሁለቱ ክልል መካከል የሚመላለሰውን ጠላት አብረን ታግለን የምናጠፋ ብቻ ሳንሆን የሀገራችን ስርዓትም አብረን ስለምንጠብቅ ጭምር ነው። በሌላ መልኩ ደግሞ ክልላችሁ የማዕከላዊ ኢትዮጵያ ክልል ታዳጊ ክልል ከመሆኑ የተነሳ ድጋፋችንን ማጠናከር እንዳለብንም ይሰማናል። ማዕከላዊ ኢትዮጵያና ኦሮሚያ ክልል አዋሳኝ ክልሎች በመሆናቸው የጋራ ጉዳዮችን በትብብር ለመስራትና ኦሮሚያ ክልል ለክልሉ የትኛውንም ድጋፍ ለማድረግ ዝግጁ ነው ሲሉም ጄኔራሉ ጠቅሰዋል። የክልሉ ፖሊስ ኮሚሽነር ሽመልስ ካሳ በበኩላቸው ክልሉ ወንጀልን በመከላከል የሕዝብን ሰላም ለማስጠበቅ የፖሊስ ኃይል እያደራጀ ወደ ስራ እያሰማራ ይገኛል ብለዋል። በዚህም በአንጻራዊነት ሰላማዊ ክልል መፍጠር መቻሉንም ኮሚሽነሩ ተናግረዋል። የማዕከላዊ ኢትዮጵያ ክልል መንግስትም ክልሉ በአዲስ መልክ የተደራጀው ገና ሁለት ዓመት ቢሆንም ክልሉ የፖሊስን የሰው ኃይል ለማደራጀት በተሰሩ ስራዎች አንዱና ዋነኛው የዛሬ ተመራቂዎች እንዲሰለጥኑ በማድረግና በማስመረቅ ወደ ስራ ማሰማራት ነው። የዕለቱ ተመራቂ ፖሊሶች በገቡት ቃል መሰረት ካድሎ ነጻ በሆነ መልኩ የፖሊስን ስራ ብቻ በመስራት ህዝቡን ሊያገለግሉ ይገባል ሲሉም አክለዋል። ከተመራቂዎች መካከል ረዳት ኢንስፔክተር ኢየሩሳሌም መኮንንና አብርሃም ሊሬ በሰጡት አስተያየት የተሰጣቸውን ስልጠና በብቃት መወጣታቸውን ጠቅሰው በቀሰሙት ፖሊሳዊ ሙያ ህዝብን በታማኝነት ለማገልገል ዝግጁ መሆናቸውን ተናግረዋል።